በጣም የሚያስጠላኝ ነገር ከብሩኬ መሀል ልጥፍጥፍ ምንድን ነገር አለ፣ በጣም ያስጠላል። ማቀፍ፣ መተሻሸት ምናምን ይሄ የሚደብር ነገር ነው። የኔ ማር፣ የኔ ልዕልት፣ የኔ ቆንጆ፣ እሌ የተሞላበት ንግግር፣ በቃ እሌ የተሞላበት ንግግር ሁሉ እኮ እስከሚጠፋበት ድረስ እኮ ነው የምትናገሩ። መቤቴ ነው የምላቸው። በጣም ልውስ ገብታለች። በቃ የሆነ ንግግሯ ሁሉ የሚያስገባ ነው። ወይኔ እህቴ፣ እኔን እኔን ቅጥል ልበልሽ ሀይሚዬ። እኔ ማለት እንደዚህ የብሩኬ ሻንጣው ቦርሳውን አልሽ፣ እውነት ቆንጆ ስም ነው ያወጣሽላቸው። ቦርሳዎች፣ የብሩኬ ቦርሳዎች አስቸግረዋል። ስነ ስርዓት ይዟች። እኔ ግን በጣም የሚገርመኝ ማለት ነው፣ ሴቱ ግን ምንድን ነው ግን ሴትን ለሴት ለማናድ የሚሞክሮ ሙከራ። አሁን ለምሳሌ ሀይሚና ብሩኬ ተጣሉ፣ ችልው መሀል ገብታ ማስታረቅ ሲገባት ሀይሚና ብሩኬ ለማጣላት መሀል ላይ መጣች። በጣም ይገርማል። ልጁ ግን በጣም ደስ የሚል ነው ቤተሰብ ብቻ የሆነ ነው ደስ ይላል። የሆነ ንግግሩ ምናምን ረጋ ያለ ነው ደስ የሚል ልጅ ነው። እኔ ብዙ ጊዜ ቲክቶክ ላይ ያለው በጣም ስነ ስርዓት ያለው ልጅ ነው። ቦስ ትናንት ቅድም ነግሬያችሁ ነበር፣ ቦስ በሚል ነው ቲክቶክ ላይ የሚታወቀው። ደስ የሚል ረጋ ያለ ልጅ ነው፣ ደስ ይላል። ብቻ እና ግን ቤተሰብ ማርያምን ነው የምላችሁ፣ እኔ አንድ ነገር ልንገራችሁ። እንደው እንደው ይህን ቪዲዮ በእናታችሁ ላይክ ሼር እያደረጋችሁ አድርሱልኝ እንደው ሀይሚና ብሩኬን ሃይሚና ብሩኬን ባለፈው ልክ እንዳልኳችሁ አንድ ክላስ ውስጥ ለምንድነው ማይቆለፍባቸው? ቁልፍ አርጓቸው ቁልፉን ይዞ መጥፋት፣ በቃ እዛው ተጨቃጭቀው እዛው የተለባልቦ ምን ብሎ ይታረቁ ነበር ተለባልቦ። ደሞ ስራቹ ለነገ እንዳታስቡ እዛው ተጨቃጭቀው ለማለት ፈልጌ ነው። እና አንድ ክላስ ውስጥ ሃይሚና ብሩኬን መልቀቅ እግዚአብሔርን ነው የምላችሁ በቃ በቃ እንደዚያ ካልሆነ ሁሉም በቃ ሊፈጠር አልቻለም። እና እኔ ደግሞ በጣም የሚያስጠላኝ ነገር ከብሩኬ መሀል ልጥፍጥፍ ምንድን ነገር አለ፣ በጣም ያስጠላል። ማቀፍ፣ መተሻሸት ምናምን ይሄ የሚደብር ነገር ነው። ነገ ተነጎዳ ምን እንደሚፈጠር ሳቁ እንደጣጥፉ ምናምን ምንም አይሰራም። እና ልጅቷም ልጥፍ ትላለች፣ ብሩኬም እኔ አላቅም ብቻ ካሆናችሁ በጣም ይደብራል። ሴቱ በአሁኑ ሰዓት እንደ ስነ ስርዓት የለው አለባበሶ ምን ምን በልቃጣ ነች። ልብስ አለባበሷ ያስጠላል። አጭር ባለፈው ቂጣ የሚያሳይ ነው የለበሰችው። ዛሬም እንደዛው ዛሬም ሹራብ ብቻን መሰለኝ ቁምጣ ነው። ሹራብ የሆነ ሹራብ እና ቁምጣ ነው የለበሰችው። እንደው ከእንደዚህ አይነት ከበልቃጣ ሴቶች ጋር በምን ቀን ነው የተገናኘው? ብሩኬን ይባል ሴት ሰውዬ ማርያምን፣ ምን ቀን ነው የተገናኘው ከነዚህ ከበልቃጦች ጋር? እቺን የመሰለች ሀይሚን የመሰለች ልዕልት የሆነች ልጅ አስቀምጦ ከነዚህ ከበልቃጦች ጋር መውጣት እንደው እራሱ አስጠላ። እንደ ተብሩክ ተው ተረጋጋ። በቃ ተረጋጋረተው ማርያም ማርያምን ነው የምላችሁ እኔ። ሁለታችሁ አብራችሁ አብራችሁ ስትመጡ ነው የሚያምርባችሁ። እና ሀይሚዬ፣ የኔ ፍቅር፣ የኔ ማር፣ የኔ ልዕልት ልውስ ገብታለች። አነጋገሯ ያስታውቃል። ንግግሯ ሁሉ ጥፍት ይልባታል ደግሞ ንግግር። እኔ እናቴ እኔ እኔ ጥፍት ይበልብኝ የምናገረው ንግግር እማዬ፣ የኔ እናት፣ የኔ እናት ሀይሚዬ፣ የኔ ቆንጆ እና ያው ብሩኬን በጣም እኔ እንጃ፣ በጣም አንዳንድ ጊዜ ያበዛዋል። በል አላቅም ብቻ ወንድማችን እንግዲህ አላቅም ብቻ ከነዚህ ሴቶች ጋር ለምንና ለፋታም እንዳለ አንዴ ከሶሲ ጋር አንዴ ከዚች ጋር ረበስማ፣ እንደው በጣም ይደብራል። ደሞ ፍፄ ደሞ ከዛች ከሶሲ የምትባለው ልጅ ጋር መጥቷል በቀደም ጀምሮ። ምንድነው ፍፄ ራሱ እኔ የሚገርመኝ ነገር ማለት ነው፣ ማናቸውም ለሀይሚ የሚጠቅሙት ነገር የለም። እግዚአብሔርን ነው የምላቸው፣ ሁሉም ጥቆኞች ናቸው። ሁሉም ሀይሚ የሚጠጓት ለጥቅም ብቻ ነው፣ ከጓደኞቿ ጨምሮ እግዚአብሔርን ነው ምላችሁ። በቃ ለጥቅም ነው። ከጎኗ እንደው እንትን ሚሉም የለም፣ ጥቅመኞች ናቸው ሁሉም። እውነት በአሁኑ ሰዓት ከሀይሚ ጎን መቆም ያለባችሁ ልጆች ያላችሁ ልጆች አልቆማችሁም አጠገቧ። በቃ የላችሁም። ጎበዝ ነች እሷ፣ ገትራ ራሷን ብቻዋን ገትራ ሳቋና ለቅሷን በውስጥ አድርጋ ፊቷን ፈገግ አድርጋ የምትመጣ ንግስት ነች። እግዚአብሔርን ነው ምለው እና በጣም ነው የምታሳዝነኝ፣ እውነት በቃ ብሩክ። እኔ እንጃ እኔ ተኒ ስለ ብሩክ ምንም ነገር ላውራ አልችልም። ማርያምን እኔ ብሩኬን እሱም እኔ እኔ በጣም ነው እንደ ሀይሜ ነው የምወደው። ሀይሜና ብሩኬን እኔ መከፋፈል አልችልም። ግን አንዳንዴ በቃ የሚያረጋቸው ነገር ያው ሂደት ትንሽ ይደብራል እንጂ እኔ ብሩኬ መናገር ፈልጌ ያለን ቤተሰብ አንዳንዶቻችሁ አንቺ ብሩኬ ለምድ የምትናገሪው ብሩኬ ምን አደረገ ምናምን ልጆች አለ። እኔ ብሩኬ ጠልቼው ያለ መናገር፣ ግን መጥፎ ነገር ስናይበት ደግሞ ስለምንወዳቸው ነው የምንናገረው፣ እንጂ እኮ ጠልተናቸው እኮ አይደለም እኮ የምንናገረው። እና እኔ ዛሬ እኔ እንጃ በቃ እኔ ደብሮኛል። ያየው ብዙ ነገር ይደብራል። በቃ እውነት ልብ ነው የሚነካው። የነሱ እንደዚህ መሆን ደግሞ። አንዳንዶቹ ድራማ ምናምን የምትሉት ይሄ ነገር ድራማ አይደለም፣ ቤተሰብ ድራማ አይደለም። እኔ ከብዙ ሰው አረጋግጫለሁ። የብሩኬና የሀይሚ መጣላት ድራማ አይደለም። ስንት ልንገራችሁ? ድራማ አይደለም፣ በቃ እውነት ነው የተጣሉት። የነሱ የብሩኬ ጊፍተር አለች እንትና የምትባል ዩዘር ዩዘር የምትባል የብሩኬ ጊፍተር በጣም ጊፍተሩ ነች። እሱ ዩዘር ካለች ነው የሚጫወተው። እንደውም እሱ ቲክቶክ ላይ እንደውም ከሰው ጋር ራሱ መጫወት ከፈለግ እሷ ነች ትክክለኛ። እንደውም የተናገረችው ብሩኬና ሀይሜ፣ አዎ በትክክል ተጣልተዋል ነው ያለችው። በትክክል ተጣልተዋል፣ ሰው ድራማ ይላል እንጂ በትክክል ተጣልተዋል ብላ ስትናገር ነበር ዩዘር ማለት ነው። እና እንደው እኔ ማርያምን እንደው ለዩዘር ቆርጣችሁ እንኳን ብታደርሱላት፣ አንቺ ለብሩኬም ለሀይሜም በአንድ አይን ነው የምታያቸው ዩዘርዬ በእናትሽ እንደው አንቺ በጣም ያከብርሻል፣ በጣም ይወድሻል፣ በጣም ጊፍተሩም ነሽ እና ከሱ ጋር በጣም ብዙ ነገር ታወራላችሁ። በጣም ሚስጥረኛም እንደሆናቸው እናቃለን፣ አቃለሁም፣ ሰምቻለሁም። እባክሽን ብሩኬን እንዲመለስ ወደ ራሱ እንዲመለስ ከሴቶች ጋር እንዳይመጣ ከዚህ በኋላ። በእናትሽ አንቺ ቢያንስ አስታርቂያቸው። በቃ በዚህም በዛም ብለሽ አስታርቂያቸው። በእናታቸው ይህን ቪዲዮ ቆርጣችሁ ለዩዘር አድርሱ። እንደ በእመቤቴ ይዤሻለሁ ዩዘር፣ በቃ በኪዳነ ምሕረት፣ እንደ ሙስሊምም ከሆንሽ በአላህ ይዤሻለሁ። ዩዘርዬ አስታርቂያቸው። ብሩኬን ናይ ብሩኬን ተቆጩና፣ አስታርቂያቸው። በቃ ሀይሚ ሀይሚንም ተቆጨት። ሁለቱንም ተቆጥተሽ አስታርቂያቸው። እውነት በጣም የሚያሳዝኑ ልጆች ናቸው። መለያየትን የላባቸው ልጆች ናቸው። እውነት ነው የምናገረው። በጣም ነው የሚያሳዝኑት። እንደዚህ ሁሉ ሰዓቸው በጣም እንጃ። ሁሉ ነገር የተበላሸ ይመስለኛል። ሁሉ ነገር ያበቃ ይመስለኛል። በቃ ሰዓቸው ሰዓቸው ደግሞ ማርያም፣ አካውናቸው ምናምን፣ ሁሉ ነገር በቃ ያበቃ ነው የሚመስለው። ሁሉ ነገር ሁለቱም፣ በቃ ሀይሚ በጣም የቆረጠች ነው የሚመስለው። እንደውም ብሩኬ መታረቅ ፍላጎት አለው፣ ግን ሀይሚ በቃ ውስጧ ቆርጧል፣ ውስጧ ጨክኗል፣ ውስጧ በቃ ብዙ እምቅ ያዘ። አንዳንድ ሰው ውስጡ ብዙ እምቅ ሲይዝ በቃ ሲፈነዳበት ሁሉን ነገር ያስጠለዋል። በቃ በራሱ መንገድ ነው የሚሄድ የሚፈልገው። እና እኔ ግን ሁሉ ነገር ተስተካክሎ ማርያም ሁሉ ነገር ተስተካክሎ ሁሉ ነገር በቦታው ላይ ሆኖ ሃይሚና ብሩኬ እንደድሯቸው ቢመለሱ ለኔ በጣም በጣም ደስታ ነው የሁላችንም ደስታ ነው። እና ውሳኔያቸውን በልኩ ቢያረጉ ሀይሚዬ ውሳኔዋን እንደውና እናቴ እንደው ሀይሚዬ ፍቅር እንደው እባክሽ፣ እባክሽ፣ እባክሽ፣ እባክሽ አንቺ በብሩኬ የሚጨክን አንጀት የለሽም። ማርያምን በብሩኬ የሚጨክን እኮ አንጀት የለሽም። እኛ አላቅም በብሩኬ እንዴት እንደጨከንሽ ባሁኑ ልብሽ ጨን በቃ እንትና አለ። ማርያምን ሳቋ ሁሉ እኮ በቃ የውሸት ሆነ። ማርያምን በቃ መስቀው ሁሉ እኮ ከውስጥ አይደለም ፈገግ ብቻ ነው። እኔ እናት ኡፍ ማሽ ነው ሳቀች፣ የሚመለሰ ሆይኒ ማሽ ነው። ከብሩ ጋር ታርቃችሁ ሁሉ ነገር የሚመለስ ማሽ ነው። እኛስ ትክክለኛ ነገር ምናስቡ ማርያምን። በጣም ንጨነቀኝ ነኝ እዚያብየሩን የነሱ ነገር እንደዚሁ ነው። ሳያቸው በጣም ያሳዝናሉ። እቺ ሶሲ ምትባለውን እቺ እርምጥምጥ ደሞ ከዛ ጋርም እቺ ልጅ ትልቅ ነገር እናንተ አልገባችሁም። የሶሲ ሆሲ ስራ እናንተ ሶሲ ነች። ምጥምጧ ሶሲ ነች። ሁሉን ነገር እያደረገች ያለች ማርያምን ነው የምላችሁ ቤተሰብ። ስለዚህ እባካችሁን ሀይሚና ብሩኬ እንዲታርቁ እርዱን። በቃ እባካችሁን፣ ወይኔ ጨነቀኝ። እግዚአብሔርን ነው የምላችሁ። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ክበሩልኝ እህቶቼ። ቻው ቻው።